ሰላም ሰላም፣ እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥሁላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ተከታተሉን። ቪዲዮ ማይስ ጀምሩ፣ ላይክ አርከች ጀምሩ፣ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ የቪዲዮችን ድረስ የሚሆነው የሰው ስም በእንግሊዘኛ መጣፍ መለማመድ የሚል ይሆናል ማለት ነው። የሰው ስም በእንግሊዘኛ መጣፍ መለማመድ ማለት ነው። እሺ እነ የዚህ አንድ ባን ይህ እንግሊሽ ይላል ማለት ነው። እንግሊሽ፣ ይሄ ደግሞ አማርኛ፣ የእንግሊሽ የአማርኛ፣ የደግሞ እንግሊሽ የአማርኛ ምክንያቱም በዚህ ጋር ያሉት በእንግሊዘኛ የተጻፉ ወርድ ሲሆኑ በዚህኛው ደግሞ በአማረኛ የተጻፉትን ለማመልከት ለማመልከቱ። ምክንያቱም የናይ ተመሳሳይ ነው። ይህ በእንግሊዘኛ የተጻፈውን ወደ አማረኛውን ለመተርጎም ነው። እሺ፣ አንድ ባንድ ይሄ ተመስገን ይላል ማለት ነው። ተመስገን፣ ተመስገን ይላል። እሺ፣ ቲኢን እንደ ተ እናነባለን። ኤም ኢን ደግሞ እንደ መ የምናነብ ሲሆን ኤስ ደግሞ እንደ ስ እናነባታለን። ጂኢን ደግሞ እንደ ገ የምናነብ ሲሆን ኤን ብቻውን ደግሞ እንደ ን እናነባዋለን ማለት ስለዚህ ይህ ተመስገን የሚል የሰው ስም እናገኝበታለን። ማ ነው ተመስገን ይላል። እሺ ቲኢን እንደ ተ፣ ኤምኢን እንደ መ፣ ኤስ ብቻውን ከመጣ ደግሞ እንደ ስ፣ ጂኢን ደግሞ እንደ ገ ኤን ብቻውን ከመጣ እንደ ን እናነበዋለን ማለት። ስለዚህ ይሄ ተመስገን የሚል ስም እናገኝበታለን አለ ማለት ነው። ተመስገን። እሺ፣ ይሄ ተመስገን ይላማ ነው። እሺ፣ ወደ ችነ ደግሞ ተ ሾ መ ተ ሾ መ። እሺ፣ ቲኢን እንደ ተ ኤስ ኤች ኦን ደግሞ በአንድ ላይ ሆስቶችን እንደ ሾ የምናነብ ሲሆን ኤምኢን ደግሞ እንደ መ እናነባለን። ማለት በአንድ ላይ ተሾመ የሚል ስም እናገኛለን ማለት ነው። ተሾመ ተሾመ። እሺ፣ ተሾመ አማርኛውም ተሾመ የሚል ይሆናል ማለት ነው። ይሄ ተሾመ ነው የሚለው እሺ። እንቀጥል። ይሄ ደግሞ ታ፣ ታደለ ይሄ ታ ደ ለ ታደለ ይላል ማለት ነው። ቲኤን እንደ ታ፣ ዲኢን ደግሞ እንደ ደ፣ ኤልኢን ደግሞ እንደ ለ እናነባዋለን ማለት ነው። ስለዚህ የታደለ የሚል ስም እናገኛለን ማለት ነው። ታደለ ይሄም አማርኛው ከዚህ ጋር ታደለ ይላል ማለት ነው። ታደለ እሺ፣ ይሄ ደግሞ ቀጥሎ ያለው ማለት ነው ታ ሽየ ምራት ታምራት ይላል ማለት ነው። ታምራት ታምራት ይላል ማለት ነው። እሺ ቲኤን እንደታ እናነባለን። ኤም ብቻውን ከመጣ እንደም አርኤን ደግሞ እንደ ራ ቲ ብቻውን ከመጣ እንደት የምናነብ ይሆናል ማለት ነው። ስለዚህ ታ ም ራ ት ይህ ታምራት የሚሊዮና ማለት ነው። ይሄም አማርኛው ከዚህ ጋር ታምራት ይላል ማለት ነው። እሺ እንቀጥል፣ ወደ ሚቀጥለው ይሄ ደግሞ ታ ሪ ኩ ታ ሪ ኩ። ይህ ታሪኩ የሚሊዮና ማለት ነው። ታሪኩ ታሪኩ የሚናገኝበታለን። እሺ ይሄ እሺ ቲኤን እንደ ታ አርአይን ደግሞ እንደ ሪ ኬዩን ደግሞ እንደ ኩ አንብበን ታሪኩ የሚል ስም እናገኛለን። የአማርኛውም ታሪኩ ይላል ማለት ነው። እሽ ይሄ ደግሞ ታ ም ራ ለች። እሽ ይሄ ደግሞ ታምራለች የሚል ስም እናገኛለን ማለት ነው። ታምራለች። እሽ ታምራለች ቲኤን ታ እንደታ ቲኤን እንደታ ኤም ብቸውን ከመጣ ደግሞ እንደ ም አርኤን ደግሞ እንደ ራ ኤልኢን ደግሞ እንደ ለ ሲኤችን ደግሞ እንደ ች እናነባለን ማለት ነው በአንድ ላይ ታምራለች የሚል ስም እናገኛለን ታምራለች እሺ ታምራለች የሚል ስም እናገኛለን ማለት ነው ይሄም አማርኛው ከዚህ ጋር ታምራለች ይላል ማለት ነው እሺ፣ ወደ ሚቀጥለው በዝሪጋ ደግሞ ስንሄድ ይህ ደግሞ ታ ዲ ወ ስ። እሺ፣ እሺ፣ ይ ታ ዲ ወስ የሚለሆነ ማለት ነው። ታ ዲ ወ ስ። እሺ፣ ቲኤን እንደ ታ እናነባለን። ዲ አይን ደግሞ እንደ ዲ፣ ዳብሊ ኦ ደግሞ እንደ ዎ፣ ኤስ ብቻውን ከመጣ እንደስ እናነባለን። ማነው እንደ እንደስ። ስለዚህ ታዲወስ የሚል ስም እናገኛለን። ታ ዲ ዎ ስ። ሽ አማርኛም ከዚህ ጋር ታዲወስ ይላል ማለት ነው። ሽ ይሄ ደግሞ ተሻለ ተሻለ ይላል ማለት ነው። ተሻለ ተሻለ የሚል ስም እናገኛለን። እሺ ቲኢን እንደ ተ እናነባለን። ኤስ ኤች ኤን ደግሞ በአንድ ላይ እንደ ሻ እናነባለን። ኤልኢን ደግሞ እንደ ለ ስናነብ በአንድ ላይ ተሻለ የሚል ስም እናገኛለን። ማነው ተሻለ። ይህ ተሻለ ይላል ማለት ነው። ስሙ ተሻለ። እሺ አማርኛውም ከዚህ ጋር ተሻለ ይላል ማለት ነው። እሺ ይሄ ደግሞ ታ ደ ሰ ታ ደ ሰ። እሺ ይሄ ቲኤን እንደ ታ ዲኢን እንደ ደ ኤሲኤን ደግሞ እንደ ሰ አንብበን ታደሰ የሚል የሰው ስም እናገኛለን ማለት ነው። ይህ ታደሰ ይላል ማለት ነው። ታደሰ ታ ደሰ እሺ፣ ይሄ ታደሰ የሚል ስም እናገኛለን ማለት ነው። ታደሰ እሺ፣ ታደሰ እሺ። የሚቀጥለው ነው። ይህ ደግሞ ተገኘ ይላል። ተገኘ ገ፣ እሺ፣ ቲኢን እንደ ተ እናነባለን፣ ጂኢን ደግሞ እንደ ገ፣ ጂኤንን ደግሞ እንደ ኘ እናነባለን። ስለዚህ ተገኘ የሚል ስም እናገኛለን ማለት ነው። ተገኘ ተገኘ የሚል ስም እናገኛለን ማለት ነው። እሺ አማርኛውም ከዚህ ጋር ተገኘ ይላል ማለት ነው። ተገኘ እሺ ይህን እኔ ደግሞ ይሄ ደግሞ ተ፣ ሰ፣ ማ እሺ ይህ ተሰማ ይላል ማለት ነው። ቲኢን እንደ ተ እናነባለን፣ ኤስኢን ደግሞ እንደ ሰ ስናነብ፣ ኤምኤን ደግሞ እንደ ማ እናነበዋለን ማለት ነው። ስለዚህ ተሰማ የሚል ስም እናገኛለን። ተሰማ ተሰማ። እሺ አማርኛውም ከዚህ ጋር ተሰማ ይላል ማለት ነው። ይህን የሚቀጥለውን ስናይ ደግሞ ይሄ ተክሌ ይላል። ተክሌ ቲኢን እንደ ተ፣ ኬ ብቻውን እንደ ክ፣ ኤልኢን ደግሞ እንደ ለ እናነባዋለን። ስለዚህ ተክሌ የሚል ስም እናገኝበታለን ማለት ተክሌ። ይህም አማርኛው ተክሌ ይላል ማለት ነው። እሺ በዚህኛው መስመር ስናይ ደግሞ ይሄ ደግሞ ትግስት ነው። ት ግ ስ ት ትግስት ይላል ማለት ነው። ይህ ትግስት የሚለው ስም አናባቢ አልሰጠናቸውም። ምክንያቱም እኒህ ስድስተኛ ፊደል ናቸው። ስድስተኛ ፊደሎች ደግሞ አናባቢ አይወስዱም ብለን ተነጋግረናል። ወደ ኋላ ያሉትም ቪዲዮዎች ማየት ትችላላችሁ፣ ዙራችሁ በኋላ የሰራ ናቸው ቪዲዮዎች ወደ ኋላ ያሉትን ቪዲዮዎችን እየዞራችሁ ማየት ትችላላችሁ ማለት ነው። ትዕግስት ስደተኛ ፊደሎች አናባቢው አይወስድም ብለናል። ስለዚህ ይህ ትዕግስት በዚህ መልኩ እንጥፋለን። ማን ነው? ይሄም እንግሊዝ አማርኛው ትዕግስት ይላል ማለት ነው። እሺ፣ የሚቀጥለው ይህ ደግሞ ጥ ጋ ቡ፣ ይሄ ጥጋቡ የሚል ስም ይሆናል። ማን ነው? ጥጋቡ ቲን እንደ ጥ እናነባለን፣ ጂኤን እንደ ጋ፣ ቢዩን ደግሞ እንደ ቡና ነባለን ማለት ነው። ስለዚህ ጥጋቡ የሚል ስም እናገኛለን። ማን ነው? አማርኛውም ከዚህ ጋር ጥጋቡ ይላል። ማን ነው? ይሽ የሚቀጥለው ደግሞ ይሄ ጥ ሩ የ ጥሩየ የሚል ስም እናገኛለን። ማለት ጥሩየ። ቲን ብቻውን ከመጣ እንደ ጥ፣ አርዩን እንደ ሩ፣ ዋይን ደግሞ እንደ የ እናነባለን ብላና። ስለዚህ ጥሩየ የሚል ስም እናገኛለን። አማርኛውም ከዚህ ጋር ጥሩየ ይላል። ማን ነው? እሺ ይህ ደግሞ ጥጌረዳ ይላል ማለት ነው። ጥጌረዳ ቲ ብቻውን ከመጣ እንደ ጥ ጂኢን እንደ ጌ አርኢን እንደ ረ ዲኤን ደግሞ እንደ ዳና ነባለ። ስለዚህ በአንድ ላይ ጥጌረዳ የሚል ስም እናገኛለን ማለት ነው። ጥጌረዳ አማርኛውም ከዚህ ጋር ጥጌረዳ የሚል ይሆናል ማለት ነው። እሺ ይህ ደግሞ ጥላሁን ነው። ቲ ብቻውን ከመጣ እንደ ጥ ኤልኤ ደግሞ እንደ ላ ኤችዩን እንደ ዩ ኤን ብቻውን ከመጣ ደግሞ እንደ ን እናነባለን ብላል ስለዚህ ይሄ ጥላሁን ይላል ማለት ነው አማርኛውም ከዚህ ጋር ጥላሁን የሚል ይሆናል ማነው ጥላሁን እሺ ይህ ይሄ የመጨረሻው ስም ደግሞ ቶፊክ ነው ቶፊክ ቲኦ ባንድ ላይ እንደ ቶ ነው ኤፍ አይ እንደ ፊ ኬ ብቻውን ከመጣ ደግሞ እንደ ክ ማለት ነው ስለዚህ ይህ ቶፊክ የሚል ይሆናል ማነው አማርኛውም ከዚ ጋር ቶፊክ ይላል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ በስል ቁጥር በኢሞ በቴሌግራም፣ እንዲሁም በዋትሳፕ መደወል ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰላም ሁኑ።